አንድ ጊዜ ጀነት ስትገባ ገብተ ስትወጣ ነው። ቢገባ ምን ሊል ነው? ገባ ብሎ ከወጣ ይረሰዋል። ያኑላ ነገር አንቺ ግር ለዛ ነው አላህ ስብሐነሁ ተዓላ የታጋዮችን አጅር ያለ ሂሳብ ነው የምሰጣቸው ይላል። ሱብሃንአላህ። ስለዚህ ወላሂ እነዚህ ሙሲባ የሚደርስባቸው ወንድሞቻችን አላህ ስብሐነሁ ተዓላ አንድ የጀነት ውስጥ ገባ አርግቶ ሲያወጣቸው ይረሱታል። ይሄ ደግሞ ተመችቶት አሁን እንደፈለገ የፈለገበት ሆይታውስም ይሁን የፈለገበት ይሁን ግን አንድ ጊዜ ጀሃነም ገብቶ ሲወጣ ይረሳዋል። ብለውናል። የዱንያ ችግር የፈለገ ያህል ቢበዛ የአንዴ ጀሃነም ሲገባ፣ አንዴ ጀነት ሲገባ ይረሳዋል። የፈለገ ደግሞ ቢመች አንድ ጊዜ ጀሃነም ሲገባ ይረሳዋል። ለዛ ነው አላህ ሱብሃነሁ ወተዓላ ቁርአን ላይ ምን ይላል? ከም ለቢስቱ ፊል አርድ ይላቸዋል። ዱንያ ላይ ስንት ጊዜ ነበር ይኖራችሁ ሲላቸው፣ ለቢስና የውመን አንድ ቀን ወይም ግማሽ ቀን ይኖር ነው ይላሉ። ሱብሃንአላህ። ይሄ ብቻ አይደለም። አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ጀሃነም ይላሉ የውመል ቂያማ ሰባ ሺህ መላእክቶች ተሸክመዋት ይመጣሉ ይላሉ እያንዳንዱ መላይካ ሰባ ሺህ ሰንሰለት፣ እያንዳንዱ ሰንሰለት ላይ ሰባ ሺህ መላይካ አለ። አራት ቢሊየን ማለት ነው። ምን ግዙፍ ነች! አላህ ከእሷ አይጠብቀን። የዱንያ ፈተና ቀላል ነው። አላህ በዛ አይፈትረን። ወላ እዚህ እንደፈለጉ ቢያረጉ አላ አይተዋቸውም ማለት ነው። አላ ዘርሁም ያእኩሉ ወየተመተው ወዩልሂህም ልአመል ፈሰውፈ ያዕለሙን ይላል። ተዋቸው ይብሉ ይጠጡ፣ ተስፋ የሚያዘናጋቸው ያገኘዋታል ይላል። ስብሓን አላህ አላህ ከዛኛው ወቅጣት ይጠብቀን። አላህ ወንድሞቻችንን ይነስላቸው። አላህ ሱብሃነ ተዓላ ጀነት ያርግላቸው መጨረሻቸውን። ሱብሃነከ ላሁመ ቢሐምድ አሰላሙ አለይኩም